ሰሜ ወደ እንግዲህ አንድ ሰው ካመነው ከሾመው በኋላ አገርን ይገዛል። ያ የተሾመ አለቃ ማለት ነው። ለወርቅ ደግሞ ዛሬ ብንያም እስራኤል ተማሪዎችን ገዛ ማለት ለተማሪዎች ዛሬ መወድስን አስቀጸለ፣ አራቀቀ፣ አሳወቀ ደንቁረና አስወገደ ማለት ነው። በል ድህረ መወድስ አምላክ በኢየሩሳሌም አምነ እስራኤል አርድአ መወድስ ብንያም ኮነነ

ለእቅፍት ወሶክ ለእቅፍት ወሶክ አርድአ ገሊላ ወኢየሩሳለም ወሮም እለተጋብኡ በአህብሮ ሰበከ ሎሙ በአንድነት የተሰበሰቡ፣ እለተጋብኡ በአህብሮ በአንድነት የተሰበሰቡ የኢየሩሳሌምና የሮም የገሊላ ተማሪዎች እንቅፋትና ሾክ ለእንቅፋት እና ሾህ ተማሮች ሰበከ ሎሙ እንዘንዘ ይቀውም ደብሮ ተሰዶ መምህር እንታስማ መጽሐፎ መጽሐፎ መጽሐፉን መጽሐፉን ተምሮ። ማን ነው መጽሐፉን ያስመሰከረ? የሆነ ተሰዶ መርጌታ፣ ተሰዶ መርጌታ መጽሐፉን ተምሮ መጽሐፉን ከእንዘንዘ ይቀውም ደብሮ ከደብሮ እየቆመ እየቆመ ለነዛ ለእንቅፋት ና ለሽ ተማሮች ሰበከሎሙ አስተማረላቸው፣ ሰበከላቸው፣ ሰበከሎሙ ሰበከላቸው። ስማ ቀዋይ መረንዛ ያመሰጥር ዝኰ መጽሐፈ ምስጢረ መጽሐፍ እስካስከሮ ይህ የሚሆ ይህ ይህን እያመሰጥ እሱን እያመሰጠረ እያራቀቀ እየተረጎመ እያወቀ የመጽሐፍ ምስጢር እስኪያሰክረው ድረስ አውቁ ፈጽሞ አውቋንና ከደብሩ እየቆመ እየቆመ ሰይፍሂ ወደዛ ሰይፍሂ ዘኢያእመሮ መጽሐፈ ሰሎሞን ኮሮ የሰሎሞን ጳጳስ መጽሐፍን ያላወቀ ሰይፍ ሰይፍም በኀሢሠዕፅ ይደክም ገዳመ ሱቱሄል ተፋቅሮ ከመውደድ እዝራስ በረሃ የበረሃ እንጨትን በመፈለግ ይደክማል። በብሂል ረክብ ገዳመ እዝራ ዘሰምሮ የወደዳት የእዝራ ገዳም ከእዝራ ገዳም ዕፀገዳሙ ለሱቱሄል ዕፀገዳሙ ለሱቱሄል አንበሳ ዘይሴወሮ፣ አንበሳ የሚደበቅበት የሆነ የእዝራ የጫካ እንጨትን ከእዝራ በረሃ አገኛለሁ በማለት ከእዝራ በረሃ እንጨትን በመፈለግ ይደክማል። ለሰም እንግዲህ ያ መምህር መጽሐፍን አራቆ ታርጉሞ መምህሩን ጠይቆ ከምስጢር ያለውንም ተመራምሮ ካወቀ በኋላ ያስመሰክራል። ካስመሰከረ ደግሞ ያ መምህር በቤተ ክርስቲያን ቁሞ፣ በአደባባይ ቁሞ ለሕዝቡ፣ ለደቀ መዛሙርቱ፣ ለነገስታቱ ይሰብክላቸዋል። ለሰም ለወርቅ ደግሞ ለሾሆና ለእንቅፋት ተማሪዎች ዛሬ ሰበከላቸው መጽሐፍ ሰበከላቸው ስደት መምህር ብለ መጽሐፍ ሰም መጽሐፍ ሲሰብክላቸዋል እነዚያ ተማሮች። ወርቅ ደግሞ ለእንቅፋትና ለሾ ዛሬ መጽሐፍ የተባለ ክርስቶስ ነው። ክርስቶስን በእንቅፋት አስመታው በሾ አስወጋው ማለት ነው። የኢየሩሳሌም የሮም ተማሮች እንቅፋቶች ሰም፣ በዚ ሀገር ያሉ ተማሮች ወርቅ ደግሞ በኢየሩሳሌም በሮም በገሊላ የነበረ አምላክ በእንቅፋት በሾ ዛሬ የተወጋ ማለት ነው። ለተጋቦ ባይምሮ በአንድነት የተሰበሰቡ እነዚያ አዎ፣ ሰም የተሰበሰቡ ተማሪዎች ወርቅ ደግሞ በዛ ሀገር ያሉ የተከማቹ ድንጋዮች እንቅፋቶች ማለት ነው። ሾሆች ማነዚያው ውት ብላት ያን መጽሐፍን ያስመሰከረ መጽሐፍ ሰም መጽሐፍ ተምሮ ያስመሰከረ ወርቅ ደግሞ መጽሐፍን ዛሬ የሚያሳድድ ስደት ማለት ነው። እስመወቀ ወአእመረ እንዘያመሰጥር ዝኰ ምስጢር ውስጥ ከሚያስክረው ድረስ እያራቀቃውቋል አዎ ሰም ስትመረምር ከልብ ሲገባ ላይላዩን የላስ ካልተውሆ በቀር በደንብ አርጋ አሁን ይህን መወድስ እታች እስከ ላይ ህብሩን ስታራቀቀው ስትመረምረው በጣም አይምሮን ይቀይርሃል ማለት ነው። ወርቅ ደግሞ እስኪያሰክረው ድረስ ማለት መጽሐፍ እስኪያሰክረው ድረስ አውቋልና መጽሐፍን ዛሬ እስኪሞት ድረስ አባሮታልና አሳድዶታልና ማለት ነው። ሰይፍሂ ዘኢያእመሮ ሰይፍም ያንን የሶሎሞን መጽሐፍን ያናወቀ ሰይፍም እፅ በመፈልግ ይደክማል ሰማያውለ መጽሐፍ ሳያውቅ እንደ ጓደኛው እኩል ሳይሆን የቀረ ተማሪ እናደል እና፣ እንዲሁ ወይኔ ጓደኛ መጽሐፍ መምህር ሆኖ ለስብከት ሲሾም፣ ለስብከት ሲቀጥም፣ ሲሰብክ፣ መጽሐፍ ወንበር ተክሎ ሲያስተምር እኔ ወደ ቀር የሚገልጽልኝ ነው። ሳይን አልፈልግ ብሎ ይዞራል ማለት ነው። እጽን በመፈለግ ወርቅ ደግሞ ዛሬ መጽሐፍ ያላወቀ ሰይፍ እንጨት፣ እጽን በመፈለግ ይደክማል ብለህ መጽሐፍን ያላወቀ ክርስቶስን መጽሐፍ ክርስቶስ ነው። ክርስቶስን ያልቆረጠ ሰይፍ እጽን በመፈለግ ይደክማል። ማርያምንም በመፈለግ እጽም እመቤታችን ነው። እመቤታችንንም በመፈለግ ዝም ብሎ ይደክማል በከንቱ እንጂ አያገኛትም። ክርስቶስንም አልቆረጠው ማርያምንም አላገኝም አልቆረጣትም ማለት ነው። ከእዝራ ገዳም በመፈለግ አው ሰም ከበረሃ ወርቅ ደግሞ ገዳም እመቤታችን ናት። በቢል ረክብ ገዳመ እዝራ ለሰምወደደው ጫካ ከዛ ከጫካ የጫካ ዕፅን አገኛለሁ በማለት አዎ ዕፅን አገኛለሁ ጫካ ለጫካ ይዞራል ማለት ነው። ሰም ወርቅ ደግሞ ጫካ ለጫካ ቢዞር፣ በረሃ ለበረሃ ቢሄድ፣ ሀገር ለሀገር ቢንከራተት ወር እመቤታችን አላገኘም ማለት ነው። አንበሳ ዘይሴወሮ አንበሳ የሚደበቅበት ጫካ ሰም አንበሳ የሚደበቅበት ጫካ ማለት ነው። ከዛ የጫካ እንጨትን ይፈልጋል ወርቅ ደግሞ አንበሳ ሰም አንበሳ የሚሰወርበት። ወርቅ ደግሞ አንበሳ ጌታ ነው። አንበሳ አንበሳ ደግሞ የሚወለድባትን በቤታችን ማይጸን ማለት ግድበል ለእቅፍት ወሶክ አርድ አገሊላ ወኢየሩሳሌም ወሮም እለይትጋብ በአህብሮ እለተጋብኡ በአህብሮ ሰበከ ሎሙ እንዘይቀውም ደብሮ

ሰይፈር አበልባል ዘቆመ ወዘ ነበረ ምስለ መስለ ህፃናት ወደቅ አመፃ ልቡና ማህደሮ ከአመፃ አደራሹ ከህፃናቶች ጋራ የተቀመጠና ፈጽሞ የተቀመጠ ሰይፍ ሰይፍ እንዘ ይዘፍኑ ይዘፍኑ ህፃናት ህፃናት የሴሎ ህፃናት ህፃናት ሲዘፍኑ ሲዘፍኑ ኢጸግበ ነጺሮ አይቶ አልጠገበም። ክሳደ ህፃናት ወደቅ የህፃናቶች አንገትን አይቶ አልጠገበም። ወርቀ ተመትሮ ወርቀ ተመትሮ መቆረጥ ወርቅን መቆረጥ ወርቅን እስከ ሰርገ ወሙ እንከ ጽርሀ ተፋቅሮ፣ ከዛ ከአደራሽ ከፍቅር አደራሽ፣ በመስጋና ስቃይና በመጋደል ዝማሬ መቆረጥ ወርቅ መቆረጥ ወርቅን እስኪሸለማቸው ድረስ አይቶ አልጠገበም። ሰም የሆነ በጣም አንገት እንደው በጣም ይችሉ አለ ተው ወቦለ ተው ወዳል ቅዱስ ጳውሎስ የተሰጠው አለ እድል፣ ለማስተማር የተሰጠው አለ የመስበክ ድል፣ የተሰጠዋለ የእርሻ እድል፣ የተሰጠዋለ የመማር ድል፣ የተሰጠዋለ የዘፈን እድል። የተሰጠዋለ እንግዲህ ሁሉ ለአንድ ሰው አይሰጥም። ላግኝ ቢልም አይችልም፣ አይሟላለትም እግዚአብሔር ካልፈቀደ እና እነዚህ ሲዘፍሩ በጣም አይምሮ የሚነጥቁ ናቸው። አንገቷቸውን አይቶ አልጠገብም ይሰው ወርቁን እንኩ ብሎ ስትሻልም ደርሰም ወርቅ ደግሞ ዛሬ እነዚያን አይቶ አልጠገብም ማለት ቆርጦ አልጨረሰም። ዝም ብሎ ሲቆርጥ ኖረ ህፃናትን አስራ አራትን ከአራት ሺህ ህፃናት ታሉ እያለ ሲቆርጥ ነው የኖረ እስከ እድሜ ልኩ ማለት ነው። ከነዚያ ከህፃናት ጋር ከአመጻ ልቡና ቤት ተቀመጠ። ሰም ከቤቱ የተቀመጠ ወርቅ ደግሞ ከህፃናት ጋር የሚጫወቱ ህፃናትን የሚቆርጥ ማለት ነው። ህፃናት ሲዘፍኑ ሰም ሰብ ወርቅ ደግሞ ህፃናት ሲቆረጡ፣ ቆርጦ አልጨረሰም ማለት ነው። መቆረጥ ወርቅ እስኪሸልም ደሳም ወርቅ ደግሞ መቆረጥን ዛሬ ገንዘብ በእነሱ ላይ እስኪያደርግ ድረስ ማለት ነው። በመስጋና ስብሀት ስቃይና በመጋደል ማሪ በዝማሬ በመስጋና እንኳ መስግኛሉ እያ ነው የሚሸልመው ወርቅ ደግሞ በስቃይነ በመጋደል ዛሬ ቆረጣቸው አዋላቸው ህፃናትን ማለት ነው። እድበል ሰይፈ ነበልባል ዘቆመ ወዘነበረ ምስለ ህፃናት ወደቅ አመጻልቡና ማህደሮ እንዘ ይዘፍኑ ይዘፍኑ ህፃናት ህፃናተ ሴሎ ይጸግበ ነጺሮ ክሳደ ህፃናት ወደቅ ወርቀ ተመትሮ ወርቀ ተመትሮ እስካሰርገዎሙ እንከ ጽርሀ ተፋቅሮ

በእግሯ በእግሯ በእግራ በእግራ በእግሯ በእግሯ እየተከተለ የእግሯ የእግሯ ዱካን አሰራ ብዙ የበዛ የሆነ የእግሯ የእግሯ ዱካ የእግራ የእግሯ የእግሯ ዱካን አንስቶ ያ መሰገለ ደብተራ ምንዳቤ ረሃብ ከገሊላ አደባባይ እየደገመ እንዛ ያወጽእ ዘሰምራ የወደዳት ማርያም ማርያምን ከቤቷ ውስተማህደራ ደራ ከቤቱ አስወጥቶ በመስተባረሩ እኪት ከመ ዲቦራ በዛ የከፋች መስተባረሩ በመስተባረሩ እንደ ዲቦራ እምሀገራ ለድንግል አብረራ ድንግልን ከሃገሩ አባረራት። ሰሜ ወደ እንግዲህ የአንዳንድ ጠንቋይ የተረገመ ያው መቼም ገንዘብ ተቀብሎ ከሰዎች ብዙ የበዛ የገሊትን አባረርን ይባላል። ቅናት በዚህ አለም መቼም የራሱን ሰኖ ሀብት አገኘች ገሌ ከበረች፣ ወደደች በሀገር ነገሰች ተብሎ ይቀናና ገንዘብ ይሰጠዋል። ያ ዱካዋን አምጡልኝ ብሎ እየተከተለ ዱካዋን ፈልጎ በዱካዋ ደግሞ ከሀገሯ ከቤቷ ስጥቶ ያባራታል ማለት ነው። ሰም ወርቅ ደግሞ ዛሬ እመቤታችንን የእግሯ ዱካን እየፈለገ እየደገመ በእግሯ ዱካን አንስቶ እየደገመ ማለት ዛሬ የእግሯን በእንቅፋት ሰም በእግሯ ዱካ ነው የሚደግመው ያ ወርቅ ደግሞ ዛሬ ምንዳቤ እርሃብ እንቅፋት በረሃብ እያስራበ፣ ስደት ዛሬ በእንቅፋት እያስመታ፣ በሾህ እያስወጋ፣ ጽም እያስጠማ፣ ስቃይ እያሰቃየ መቤታችንን ከሀገር ወደ ሀገር ያንከራታታል ማለት ነው። የእግሯ ዶካን አንስቶ ሰም የእግሯ ዶካን አንስቶ ነው የሚደግመው ወርቅ ደግሞ እግሯን ዛሬ ያስመታታል ማለት ነው። ከአቤ ሜሌክ ጋራ ሰም ከዛ ከአንዱ ከጓደኛው ጋር ረዱ ከሆነ የሚፈልግ ወርቅ ደግሞ እንዳቤ ሜሌክ ጋር ያሳድዳት ማለት ነው። ስደት ምግላዊ ብትልም ማማል ስል ተመንድቦም መሰግል ስደተ ሌዊም ስደተ ሬም ማለት ትችላላችሁ። የተስማማ ሁሉ መሆን ይችላል። ማርያም ዛ ያወፅ ዘሰምራ የወደዳት ማርያምን ከቤቷ አስወጥቶ ሰም እንግዲያችን የሚደግማትን ከቤቷ ወጣ እንድትበርና አድርጎ ነው እንትን የሚላት ወርቅ ደግሞ ዛሬ ማርያምን ከሀገሯ አስነቅሎ ሰደዳት ማለት ነው። በመስተባረሩ እኪት ከመዲቦራ፣ በዚያ በመስተባረር አባረራት ወርቅ ደግሞ ሰብ መስተባረር ወርቅ ደግሞ ዛሬ መሮጥ መባረር ህብር ነው የቻለ ነው ለጋም ለቀኝም የቻለነው መስተባረር መስተባረር አባሮ ከቤት ያስወጣል። ደህናይቱ ሴትዮ ወርቅ ደግሞ ዛሬ እሷን በረረች ከቤቷ ወጣ ማለት ነው። እምሀገራ ለድንግል አብረራ፣ ከሀገሯ ድንግልን አባረራ፣ ሰብ ከሀገሯ ካለችበት ነው በመስተባረር አስወጥቶ ደህናይቱ ህይወት የተሞላት ሰው የሚሰዳት ወር ደግሞ መስተባረር ደግሞ ዛሬ ስደት ደግሞ ከሀገሯ ነቀላት ብላ አራቀው ሄድበል መሰግል ተመንድቦ አውደገሊላ ለለደገመ እንዘፍና ግብፅ ይተሉ ምስሌሁ ለአበሜለክ ሰጲራ በእግራ በእግራ ለእግራ ለእግራ አሰራ ብዙሀ አንሲኦ እንዘያወጽእ ዘሰምራ ማርያምሃ ውስተማህደራ በመስተባረሩ እኪት በመስተባረሩ እኪት ከመዲቦራ እምሀገራ ለድንግል አብረራ። ይቤሉ ለአቡሁ ዘካርያስ ጊጋር ዘካርያስ ጊጋር ዘበ ዮሐንስ ዘመዱ ዮሐንስ ይስሀቅ እሺ እሺ እሺ

ዘበ ዮሐንስ ዘመዱ አሐዱ አሐዱ አሐዱ አሐዱ አንድ እዚህ አንድ የሚሆን ዘበ ዮሐንስ ዘመዱ ዮሐንስ ዘመዱ አንድ እዚህ አንድ የሚሆን አዶንቤዜቅ ጎርማሳ በአዶንቤዜቅ ጎርማሳና በዮሐንስ ዘመዱ ዘንድ ይስሐቅ ያለላቸው የሆኑ ለዘካርያስ አንጋዱ የዘካርያስ እንግዶች ሰይፎች የዘካርያስ እንግዶች ሰይፎች ይቤሉ ለአቡሁ ዘካርያስ ለዘካሪያስ አባ፣ አሐዱ ውእቱ ለዘበ አውዱ፣ በአደባባዩ ተቃወመ፣ የሚከራከር ዘካሪያስ ዘካሪያስ ወልዱ፣ የዘካሪያስ ልጅ ሰይፍ ለዘካሪያስ አባት አንድ ነው አሉ። ሰማ እንግዲህ አንድ ወልዶ ይቀላል፣ አንዳንድ አባት አባ መካናለ ብዙ የሚወልዳለ ጥቂት ወልዶ የሚቀር አለ፣ በአንዱ የሚቀር አለ፣ አንድ ያው ሳይወልድም የሚቀር አለ። ይሄ ግን አንድ ልጅ ብቻ ወልዷል። ማንም ሰይፍን ለሰብ የገሌ እኮ የገሌ ልጁ አንድ ብቻ ነው ይላሉ። ወርቅ ደግሞ ዛሬ እኛ እንግዳዎች፣ መቆረጥ፣ መገደል፣ መጋደል፣ መከራ እንግዶች ለዘካርያስ አባት አንድ ሰይፍ ልጅ ነው አሉ ብለ ዛሬ ሰይፍን በሰይፍ አስቆረጡት ዘካርያስን ሌላ አንድ ብቻ ነው ብለ በአንዲት ሰይፍ ዘካሪያስ አንገትን ተቆረጠ ማለት ነው። ያ ኢሳቅ በዛና በዛ ዘንድ ያለላቸው የዘካሪያስ እንግዶች አዎ ሰም የወገኖች ያለላቸው ጀርባቸው ወርቅ ደግሞ ኢሳቅ የተቆረጠባቸው መትረታት ማለት ነው። አንድ የሚሆን ዮሐንስ ዘመድ እና አዶንቤዜቅ በነዛ ዘንድ ያለላቸው ዮሐንስም ሰም በወገኖች ዘንድ ያለላቸው ወርቅ ደግሞ ዛሬ እንደ ዮሐንስ እንዳደሩ ዚቅ ይስሐቅ የተቆረጠባቸው መቆረጣ እነዛ ሰይፎች ማለት ነው። የዘካርያስ ሰይፎች አሉ። ምን አሉ? አንድ ብቻ ነው አሉ በአንድ ሰይፍ አስቆረጡት ብለ አራቀው። ለዘበ አውዱ በአደባባዩ የሚከራከር ዘካሪያስ ሰም በአደባባይ መናፍቁን ተከራክሮ የሚረታ መናፍቁን የሚያባል መጽሐፉን ተዋሂዶ ሃይማኖትን የሚያጸና ዘካርያስ የዘካርያስ ልጅ ሰይፍ አንድ ብቻ ነው። አዎ የዘካርያስ የበቃው አንድ ፀይፍ ነው። ግድበል ይቤሉ ለአቡሁ ዘካርያስ ይስሐቅ ዘበ ዮሐንስ ዘመዱ አሃዱ አሃዱ አሃዱ አሃዱ አዶንቤዜቅ ያርብህ ለዘካርያስ ዘመዱ አሃዱ ውእቱ ለዘበ አውዱ ተቃወመ ዘካርያስ ወልዱ

በኪነ ጥበቡ ምስጢር እንዘይገብር አበይተ ኤልያስ ፈጣሪ በኪነ ጥበቡ በዛ በጥበቡ ምስጢር እንዘይገብር አበይተ ከፍ ከፍ አድርጎ ምድረ ፈጠረን ከመላእክተ ቅኔያትን ከፈጠረ በኋላ ለዘካዶ ዲያብሎስ ማ የልቡና እኩይ የከፋ የልቡና ድንቁርና ዲያብሎስ የካደው የሆነ ዲያብሎስ ድንቁርና ዲያብሎስ ድንቁርና እስመ አውረዶ መትሕተ ምድረ ፋይዳ ወረደው እኮ ሰም። ያው ፈጣሪ በጥበቡ መላእክትን እሱ በሚያውቀው ምስጢር ከፈጠረ በኋላ ከፍ ከፍ አድርጎ ከፈጠረው በኋላ መላእክትን ከፈጠረ በኋላ ዲያብሎስ ከሁሉ መላእክትን ከፍ ከፍ አድርጎ ነው የፈጠራቸው፣ ሰይፍ አስታጥቆ ከፈጠረ በኋላ በጥበቡ የዲያብሎስ ውስጥ ላይ ካደ። የካደውን ዲያብሎስን ደግሞ ወደ እንጦሮጦስ አውርዶ ጣለው ማለት ነው። ወርቅ ደግሞ ዛሬ ኤልያስ በምስጢር ቅንያትን ካመሰጠረ በኋላ ድንቁርና ምድረፋይዳ ጠፎ ከደቀ መዛሙርቶች እንዳይገኝ አደረገ፣ በመካከላቸውም እንዳይቆም አደረገው ማለት ነው። በል

ለጉባኤ ቃና እምከ አሐቲ ወለ መወድስ አባከ ፈጣሪ ምስጢራት ላይ ምስጢራት፣ ሰማያተን፣ ምስጢራት ምድሮችን የፈጠረ እግዚአብሔር ኤልያስ፣ እግዚአብሔር ኤልያስ ይልሃል። ይብለከ ይልሃል። ምን ይልሃል? አክብር ምርዳ ጉባኤ በፍጹም ልቡከ፣ በፍጹም ልብካ። የጉባኤ ተማሪ ሆይ አክብር ማንን? ለጉባኤ ቃና እምከ አሐቲ፣ ጉባኤ ቃና እናት፣ ጉባኤ ቃና እናትህና መወድስ አባት በፍፁም ልቦናህ አክብር ይልሃል ሰም የውል እግዚአብሔር ምን አለ አክብር አባከ ወይም መከ እናት አባትህን አክብር መንግስተ ሰማያትን ወርሳለሁ ካል መንግስተ ሰማያትን እገባለሁ ካል እግዚአብሔርን አገኛለሁ ካል እናት አባትህን አክብር ያለሳ ወርቅ ደግሞ ዛሬ ተማሪ ጉባኤ ቃና እናትህን እና መወድስ አባትህን አክብር አለ እግዚአብሔር ኤልያስ ብለህ ሰም እግዚአብሔር እናት አባትህን አክብር ኤልያስ ደግሞ ዛሬ ጉባኤ ቃና መወድስን ተማሪ አጽና ተማሪ ወቅ ተመራመር ይልሃል ማለት ነው። ፈጣሬ ምስጢራት ኤልያስ እግዚአብሔር ይብለከ አክብር መርድ አጉባኤ በፍጹም ልብከ ለጉባኤ ቃና እምከ አሐቲ ወለመወድስ አባከ ጉባኤ ቃና ታቦት በዋኤ ልበ ልበረድእ መቅደስ በዋይል በረድእ መቅደስ ኢይነግስ ቅድመ ይባርኮ ኤልያስ ጳጳስ። ጉባኤ ቃና ታቦት በዋይል በረድእ መቅደስ ከተማሪ ልብ ከተማሪ ልቦና መቅደስ የሚገባ ጉባኤ ቃና ታቦት፣ ጉባኤ ቃና ታቦት ኢይነግስ ቅድመ የባርኮ፣ ወይም እምዘ የባርኮ ይላል። እምዘም ይላል፣ ቅድመም ይላል። የኤልያስ ጳጳስ ካልባርከው፣ የኤልያስ ጳጳስ ሳይባርቀው ያ ጉባኤ ቃና ታቦት አይነግስም ሰም የወለ እንግዲህ፣ ጳጳስ ካልባረከ አዲስ ታቦት ወይ አሮጌም ቢሆን ጳጳስ መጥቶ ቅባቱን አንግሶ በመስቀል ባኮ ጸሎቱን ጸልዮ እግዚአብሔር በሰጠው ስልጣን ካልባረከው ታቦቱ አይነግስም ማለት ነው። ወርቅ ደግሞ ዛሬ ያ ታቦት ጉባኤ ቃና ጳጳስ ኤልያስ ካልባረከው አይነግስም ብለን ጉባኤ ቃና ደግሞ ዛሬ ኤልያስ ካል አስቀጸለ ኤልያስ ካል አስመረመረ በተማሪ ዘንዳ አይነግስም ማለት አይታወቅም አይቀጸልም ማለት ነው። ሄድበል ጉባኤ ቃና ታቦት በዋኤል በረድ መቅደስ ኢይነግስ ቅድመ ይባርኮ ኤልያስ ጳጳስ። አው እነው ጉባኤ ቃና